ማነሽ ከእስራኤል ጎን ያልቆምሽ ፍርድ አለብሽ። ማን አንደኛ ቀንደኛ? ኢትዮጵያ ከእስራኤል ጎን ያልቆመች ሀገር። ግን ይሄ ክርስቲያን ነኝ የሚለው ወገን በተለይ በኦርቶዶክስ ያለው ክርስቲያን ምንም የገባው ነገር የለ። ምን ብትሉኝ፣ ካህኑ እስክስታ ይመታል። ነቢ ጭሩ ነው። እኔ መቼም እኔ ችርቻሮ ብያለሁ። ጭሩ አይደለህ አንተ ችርቻሮ፣ አጭበርብሮ ነ አሁን ሰሞኑን በዚህ ባለፈው ቅዳሜ እናወድ ነው መቼም የኢትዮጵያ ህዝብ እኮ ፈርዶበታል። ገንዘብ ላባዛ ቡክባክትን የባንክ ቡካችሁ ላይ የተጸለየበት ዘይት ሊቀባ ነው ተብሎ ህዝቡ ሁሉ ወጥቶ ዘይት ሊያስቀባና ብር ሊያባዛ እኛ እንደዚህ አይነት አምላክ የለንም። በወንጌል ስም አማኞች ወይ በነቢይ ስም አትሸቅጡብን እና ገንዘብ የማባዛት ሳምንት ተብሎ የሀገሬ ድሃ ቡክባጉን ይዞ ወንጌል ይዘህና አትልም የእግዚአብሔር ቃል የዘላለም ህይወት የሚሆነውን ተስፋ የሚሰጠውን ወደ መጨረሻው ዘመን የሚያዘጋጀውን አትሰብክ። ማን ነብይ ነው ገንዘብ ሲያባዝ ያየው? ከየት አመጣችሁት? እኔ ያልገባኝ ነገር ይሄ ነው። ከየት አመጡት? እነዚህ ገንዘብ የሚያባዙ ሰዎች ጭሮ የሚባሉት ማን ነው? ይህንን ነብይነት ስልጣን የሰጣቸው ከየት ነው የተማሩት? ክርስቶስን ማወቅ ገንዘብ ለማባዛት ነው ወይ ለምድራዊ ሲሳይ ነው ወይ? እንደው ቢባዛም ደግሞም አይባዛም። በፈለገ ቢሆን በጥንቆላ ቢሆን በምን ቢሆን ገንዘብ ማባዛት አይቻልም። ባለፉ ጊዜ ገንዘብ አባዛን ብለው የንግድ ባንክ ኤቲኤም ተበላሽቶ ተበላሽቶ እኔ በጣም ያሳቀኝና ያፈርኩት አንዷ ምስኪን ኤቴሙ ስለተበላሸ የሀያ ብር ልታወጣ ሄዳ፣ ወይ አርባ ብር ልበለው አላቅም፣ መቶ ብር ዘርግፎላታል ኤቴሙ። ታስታውሳላችሁ። አሁን ሚራክል መኒጋ ትመጣና ይኸው ገንዘብ አዛ አባዛልኝ ያልከው ትክክል ነው፣ ምስክር ነኝ እኔ ገንዘብ ተባዛል ብላ የመንግስት ገንዘብ ወስዳ የመንግስት ገንዘብ ወስዳ ይህን ያለው ትውልድ እየተጣለለ ያለው ይህን የምታስጥለው ማናት ብትሉኝ እውነተኛዋ ትክክለኛዋ የክርስቶስ ወንጌል የገባት ቤተ ክርስቲያን፣ ትውልድን የመጠበቅ ኃላፊነት ያለባት እረኛ። የት ነው ያለው እረኛ? እኛ ግን ክርስቶስን እንደዚህ አልተማር ነው። የኛ ጌታ መድኃኒታችን ነው፣ ጌታችን ነው፣ ንጉሳችን ነው። እግዚአብሔር የተባረከ ይሁን። አንድ አባት ደግሞ አንድ አባት በጣም የታወቁ ባባስ ናቸው። በጣም የታወቁ ታውቃላችሁ። የሆነ ውስጣቸው ያለው አለ፣ የሆነ ነገር ጥላቻ ምናምን አለ ውስጣቸው፣ ቂም አለ። እና አሁን እያሳረጉ ይሁን ቃል እያካፈሉ ነው፣ ግን ወንጌል የለውም። ወንጌል አይደለም። ለነገሩ ቀኔ ነው። ስሙኝ፣ ምን ይላሉ መሰላችሁ? ቀኔ እየተናገሩ ነው። ማንን እየወቀሱ ስለ ማን እያወሩ እንደሆነ ግልጽ ነው። ሰሙታላችሁ። ታሪኩ ግን የይሁዳ ነው። የይሁዳ አሉ። ይሁዳ እኳ ታለለው ኢየሱስ ክርስቶስን ብቻ ነው። ይሁዳ ተብሎ ኢየሱስ መነሳት አለበት። ይሁዳ ብለው አንስተዋል። በይሁዳ ግን የኢየሱስ ክርስቶስ ታሪክ አልተነሳ፣ አንድ ስሙም አልጠሩት። ምን አሉ ብትሉኝ ከንፈር የከንፈር ጽድቅ ብቻ ነው ያለው። የተሰበረ ልብ የጠፋበት ነው አሉ። በዚህ እስማማለሁ። የአምልኮ መልክ አላቸው፣ አይሉን ግን ክደዋል። ይሄ በዘመናችን የምናየው ያው እናንተንም ጨምሮ ነው። ምንም ጥያቄ የለውም። ሁላችንም ብለዋል። እርሶም፣ ሁላችንም ብለዋል። እርሶንም ጨምሮ ነው። ትክክል ኖት። ከዛ እኔ አልገባኝ፣ ዛሬም እንደ ይሁዳ ንጹሕ ደም የሚያፈሱ ያሉት ጉዳይ አልገባኝም አባቴ ይሁዳ ነው እንዴ ንጹህ ደም እያፈሰሰ ያለው እናንተ ወንጌል ያላስተማራችሁት ፍቅር የሆነውን እግዚአብሔርን ክርስቶስን የማያውቀው ትውልድ ነው እንጂ ወንድምና ወንድም እየተበላላ ያለው ይሁዳ ነው እንዴ አሁን ይሁዳን ደግሞ ከዘመኑ ከዛ ምን አያያዙ ብትሉኝ ይሁዳ ያስገደለው አሳልፎ የሰጠው ኢየሱስን ሆኖ ሳለ ሰውን አግቶ ገንዘብ መቀበል ብቻ ሳይሆን መግደል ነው አሁን ያለው ይሄ ምን አገናኘው ከይሁዳ ጋር በዘመኑ ገንዘብ አግቶ ማነው ሰው አግቶ ገንዘብ ተቀብሎ ያስገድላሉ ይሁዳ እኮ ጌታ ኢየሱስ ክርስቶስን በሰላሳ ዲናር ነው የሸጠው። ያለም መድኃኒት የሆነውን እኔና እርሶን ያዳነንን በመስቀል ላይ የተንጠለጠለው የይሁዳን ታሪክ እዚህ ጋር አምጥተው ከዘመኑ ፖለቲካና ንግግር ጋር ደባልቀው አይመጥንም፣ አያንጽም። የሚሰማዎትም ምን እንደሚረዳ ያው የትውልዱ እናንተ ያፈራችሁት ነገር ነገር የሚለው ነገር ነገር ነገር ነገር ነገር ስሙኝ፣ ሸንቆጥ በነገር ምን አለበት ይሁዳ አብሮ ሲበላ የነበረውን ኢየሱስ እንዳስገደለ የይሁዳንና የኢየሱስን ታሪክ አያይዘው ቢነግሩን ምን አለበት? በእናንተ አፍ እኮ በእናንተ አንደበት ወንጌል ሲሰበክ እኮ ያምርባቸዋል። እናንተ የኦርቶዶክስ ቄሶች የሚያምርባቸው ኢየሱስን ስሰብኩ ነው። እስከ ዛሬ ድረስ የምሰሩት ነገር በሙሉ አበቃውን ንስሐ ገቡና፣ እውነተኛውን የክርስቶስ ወንጌል ለትውልድ አስተምሩ። ማምለጫው መንገድ እሱ ብቻ ስለሆነ ኢየሱስ ያድናል። እኔ በጣም የገረመኝ ሙስሊሞች ለእስራኤል ያላቸው ጥላቻ፣ በተለይም ለአይሁድ በጣም ነው የሚያስደነግጠው። እናንተ በጣም ምን አሉ ብትሉኝ ከማን ጋር ነው ያለነው እናንተ? ከእነዚህ ሰዎች ሙስሊሞች ለካ ውስጣቸው ዋና ጠላት አይሁድ ነው። ከዛ ቀጥሎ ክርስቲያን ነው። ራሳቸው የተናገሩት እንደውም፣ አያይዝላችሁ። ከማን ጋር ነው ያለነው እናንተ? በመጨረሻው ዘመን እኮ ነገ ወይ የክርስቶስ ነህ ወይ ሰይፍ። ሰይፉን ይዘው የሚመጡት እኮ እነዚህ ሙስሊሞች ናቸው። ሌላ መስሏቸዋል እንዴ? ዛሬ ካልታጠቀን በክርስቶስ ኃይል ዛሬ በርትተን ካልተገኘን ማለቃችን አይቀርም። ና እስራኤልን ለማጥፋት ሸይጣን እንኳ ቢመጣ ከሸይጣን ጎን መቆም እኳ ይሳደባሉ አልኳቸው። ትንሹም ትልቁም የእስራኤል ጠላት መሆኑን እያየን ነው። ውስጧም ውጯም የተባረከ እንዴት አይቅኑብሽ እስራኤል! እንዴት አይቅኑብሽ ኢየሩሳሌም! አንቺ የተባረክሽ ቅድስት ኢየሩሳሌም፣ እንዴት ጠላት አይብዛብሽ! እኚህ የአቡነ አንድርያስ የቀበሩት በቀበሩ የተባሉት ጽላት ሸጡ የተባሉት አሁን የሚናገሩትን ነገር ነው የማያይዝላችሁ። የራሳችሁን ጉድዋት አርጋችሁ ያ ሁሉ አደባባይ የተሰጣውን ለጆሮ ሚዘገን ነው የሚያስጠይቀውን በሰማይም በምድር የሚያስጠይቀውን ወንጀል ፈጽማችሁ ቁጭ ብላችሁ ምን አላፋችሁ? ቢያርፍ አሁን ምን ይላሉ? ጥሬ መጣፍ ቅዱስ እያነበቡ መመር የሌላቸው በሜዳ የተወለዱ ዘመናዊ አንሰባካያን ሲቸገሩ፣ ሌላውንም ሲያስቸግሩ ይሰማሉ። ብዙ እኔ ያልገባኝ አባ መቼም አባ ልበሉት በክብር አባልበሎት ከክርስቶስ ክብር ተብሬ ያለውና የኛ መጽሐፍ ቅዱስ ጥሬ ከሆነ እርሶ እንዳሉት ጥሬ መጽሐፍ ቅዱስ ያነበቡ ያሉት ልክኖት። እኛ ጥሬውን እንደወረደ ነው የምናነበው፣ ምንም ሳይጨመር ሳይቀነስ። እናንተ እኮ የድፍረታችሁ ድፍረት መጽሐፍ ቅዱስንም ውስጡንም አዛ ሮሜ 34 8 34 ላይ አማላጅ የሚለውን ሰርዛችሁ ፈራጅ ብላችሁ ገጭ አድርጋችኋል። ምን ከልካላችሁ? እናንተ ልክ ነው የእናንተ ተበርዟል። የኛ ምንም አልተቀላቀለም። ልክ ነው ጥሬ ነው፣ እስማማውታለሁ፣ ጥሬ ነው። አመማችሁበት ጨምራችሁበታል። ጨው ማርያም አለች፣ እዛ ደግሞ ገብርኤል አለ፣ ቅቤው አለ፣ ምኑ አለ። በደንብ ተተረማምሶ ነው ህዝብ እየተመገበ ያለው። ለዚህ ነው ትውልድ የጠፋው። ዛሬ አባቴ ስሙኝ መምህር የላችሁም። አደሙ የኛ መምህር ኢየሱስ ክርስቶስ ይባላል። ስለዚህ ይህን ንግግሮን እርሶ እኛን ለመናቅ እኛን ዝቅ ለማድረግ የወንጌል አመኞችን ዝቅ ለማድረግ እየተናገሩ ቢሆንም ገብቶ ለገባው በመንፈስ ገብቶናል። አባ ጌታ ይባርኮት። እኔ ግን ለርሶ ምክር አለኝ፣ የኢትዮጵያን ህዝብ ይቅርታ ይጠይቁ። አንድ ንስሐ ጊዜው ሳይረፍድ ወይ ጌታ ይመጣል፣ ወይ እርሶ ወደ ጌታ ይሄዳል። ንስሐ ግቡና አሁን ትውልዱን የመካሻ ዘመኖት ነው። እውነተኛውን የክርስቶስ ወንጌል ስበኩ በዚህ በመጨረሻ ዘመን። ይሄ ለእርሶና ለእርሶ መሰሎች ያለኝ ምክር ነው። አሁን በዚህ በሚዲያ ላይ ያገኘሁት የነቀሲስ ጉድ ስሙ ተጠርቶ እዛ ላይ ተቀምጦላችኋል። ሴት መድፈር ቀሲስ ነው ብላ ቄስ ምን ትላለች? ቀሲስ ታቦት ተሸካሚ ቀዳሽ ሴት ልጅ ደፍሮ ማለት ነው። ከደፈሩ በኋላ ደግሞ ጉዳቸው ለመደበቅ መከራ ውስጥ ይከታሉ። ሰው በተኛውበት ራስ አፍኖ ደፈረኝ አለች። የዓለም ትርምስ አሁን እየተካሄደ ያለው የእስራኤል ነገር አለ፣ የመጨረሻው ምልክት አለ። ግን ይሄ ክርስቲያን ነኝ የሚለው ወገን፣ በተለይ በኦርቶዶክስ ያለው ክርስቲያን ምንም የገባው ነገር የለም። ምን ብትሉኝ፣ ካህኑስ ክስታ ይመታል ደማሜ ደማሜ። ካህኑስ ክስታ መጥቶ እዚህ ጋር ፖለቲካ ተናግሮ እዚህ ጋር ቀድሶ እዚህ ጋር መተሰርቱ ስንት ቦታ ነው የሚሆነው? ካህኑ ስንት ቦታ ነው የሚሆነው? የሚያሳፍር ነገር፣ እስክስታ ይመታሉ፣ ድልቅ እያደርጉ እንደዚህ ከላይታች እየነጠሩ ማለት ነው። ዘመኑ ግን የእስክስታ አይደለም። ያው እንዳልኳችሁ ጉዱ ብዙ ነው። የምንሰማው የምናየው ነገር ትርምስምስ ብሏል። በተለይ በሀገር አሁን ትውልድ ተስፋ ያደረገው ቤተ ክርስቲያንን ነው። ቤተ ክርስቲያን አቀማታለች፣ ኃይሏ ተቀምጧል። ህዝብ ወዴት ሄዶ ይጽናና? ወዴት ሄዶ መልስ ያግኝ? ወዴት ሄዶ ፈውስ ያገኝ? እንኳን ሌላውን ልታጽናና ለራሷን መጽናና አቅቷታል ቤተ ክርስቲያን። ብዙ ጉድ አለ፣ እነ ቀሲስ ጋር ብዙ ጉድ አለ፣ እነ አባ ጋር ብዙ ጉድ አለ፣ አለ ያልተነገረ አለ። በትውልድ ላይ ቀንበር የተጫነ በመስቀል ጡት ይጠበጥባሉ፣ ቂት ይጠበጥባሉ። ከዛ በኋላ ደግሞ ሲወጡ በአይን የጠገቡትን ይደፍራሉ። ይሄ ትክክል ያልሆነ ስራ። ጸበላ አጥማቂዎቹ ወንዶቹ ጋር ጸበላ አጥማቂ ብዙም የለም ሴቶቹ ጋር ግን ለመሆን ይሯሯጣሉ፣ አሉ በጠዋት በሌሊት እግዚአብሔር። እናንተ ከስንቱ ነው የገላገለን? ከስንቱ ነው የገላገለን። እግዚአብሔር የተመሰገነ ይሁን። ማን ምን እንደሆነ የተገለጠበት። እግዚአብሔር ግን እያጋለጠ ነው፣ እናንተ ጉድ እያጋለጠ ነው። ለምን መጨረሻው ዘመን ደርሷል። የፍርድ ሰዓት ደርሷል። በጣም ያሳዝናል። ማነሽ ከእስራኤል ጎን ያልቆምሽ ፍርድ አለብሽ። ማን አንደኛ ቀንደኛ ኢትዮጵያ ከእስራኤል ጎን ያልቆመች ሀገር አንድ በሉ እናንተ አንድ በሉ። ኢትዮጵያ ከእስራኤል ጎና አልቆመች፣ አልቆመች። ኢትዮጵያ ስሟ ከአርባ ጊዜ በላይ ተጠቅሷል። በነገራችን ላይ መጽሐፍ ቅዱስ ላይ ኢትዮጵያዊ በባዶ ሜዳ ይጨፍራል። በውሸት የሚኩራራ ሕዝብ ቢኖር የኢትዮጵያ ሕዝብ ነው። ከአምላኩ ጋር ትክክል አይደለም፣ እርስ በርስ ትክክል አይደለም፣ እንደ ሀገርም ትክክል አይደለም። በዚህ በመጽሐፍ ቅዱስ ላይ ለምሳሌ በጣም ያጽናናኝ ቃል አለ። እኔ እንደ ሴት እንደ ኢትዮጵያዊ በጣም ያጽናናኝ ባህር ማዶ እንዳለች ሴት፣ እናንተ በባህር ማዶ ያላችሁ ኢትዮጵያውያን ክርስቶስ ተከታዮች በዚህ ቃል ሁሉ የተጽናኑ፣ የሚያጽናናኝ ቃልዬ ነው። ሶፎንያስ 3 10 ላይ ከኢትዮጵያ ወንዞች ማዶ የሚማልዱልኝ የተበተኑ ሴቶች ልጆቼ ቁርባኔን ያመጡልኛል። አሎ ፀገነት ማለት ነው። የቀረው በጣም ወደው ጥቅስኔ ያቀኛል፣ በስሜ ጠርቶኛል። ለጌታ ደግሞ ቁርባን ማምጣት ማለት ትልቅ ክብር ነው። እናንተ በየትኛውም ዓለም ከኢትዮጵያ ውጭ የምትኖሩ በክርስቶስ ኢየሱስ የሆናችሁ ሴቶች ደስ ይበላችሁ። በዚህ በመጨረሻ ዘመን እግዚአብሔር የሚጠቀመው በሴቶች ነው።